ሰላም ጠና ስጥልኝ፣ እንዴት ናችሁ? ወደ ቻናል የተካታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ጤናማ የሆነ ቀዝቀዝ ያለ ለጾም አማራጭ የሚሆን ፍትፍት ነው ዛሬ አብረን የምንሰራው። ተወዱታላችሁ። በጣም የሚጣፍጥ ለጤናችንም ጠቃሚ የሆነ የፍትፍት አይነት ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ ሊደርስ ማለት ነው። በጣም የሚጣፍጥ ዛሬ ቆንጆ ፍትፍት እንፈተፍታለን። ይወላችሁ የሚያምር ነው። ተወዱታላችሁ። ሲበላም በጣም ነው የሚጣፍጠው። ስራ የከተመቻችሁ ላይ ካርጋችሁ ስራ የሰዎች ዘንድ እንዲርስ አድርጉልኝ። ስለ ሁሉም አመሰግናለሁ። አሁን ወደ ስራው ስንገባ እዚጋ የተወሰነ ተልባ እንዲሁም ደግሞ ጥሬ ማለት ነው። እዚ ጋር ደግሞ ሰሊጥ ነጅ የመጣሁት። ሁለቱም አልተቆላም፣ ቆልተን እናዘጋጃቸዋለን። እዚ ሁን አሁን መጥበሻ አደረግኩና መጥበሻው ላይ በመጀመሪያ ተልባውን እንደዚህ እየቆነጠርን በትንሽ በትንሹ እንቆለዋለን። ከዚህ በፊትም እንደዚሁ የተልባ ቆላል አሳይቼ ነበረ። ግን በቃ በትንሽ በትንሹ አድርገን እንደዚህ ከቆላ ነው ቆንጆ ነው የሚሆነልን። ትንሽ መንተብተብ እንደዚህ ሲጀምር ቶሎ ቶሎ እያደረግን እናወጣዋለን እንዳያረብን። እኔ አሁን ያመጣሁትን ሁሉንም ተልባውን አልጠቀመውም፣ የተወሰነውን ነው ይኸው፣ ቆልቼ እንደዚህ ጨርሼዋለሁ ተልባውን። እዚህ ጋር ደግሞ አሁን ሰሊጡን ነው የምንቆላው። ሰሊጡን አንድ ጊዜ አድርጌው በጣም ስለማይንጣጣ እሱን እንደዚሁ እንደዚህ እያገለባበጥን በእንጨት ማመስያ እንቆለዋለን። የተወሰነ ከቆላ ነው በኋላ ስለ ጋለ እንትኑ መጥበሻው እናወጣዋለን ማለት ነው። እንደዚህ በረድ ካለልን በኋላ መጀመሪያ ሰሊጡን እዚህ ጋር በመፍጫ አድርጌ ፈጨዋለሁ። ቅባትነት ስላለው ያው ተልባም ሰሊጥም በመሀሉ እየከፈትን እንደዚህ ማሽናችንን ዳርዳሩ እንዲህ ቅባትነቱ ስለሚይዘው እንደዚህ እያደረግን እንፈጨዋለን። ይሄው እንደዚህ ቆንጆ ሆኖ አሁን ደርሷል። ይሄኛውን ምንም አንነፋው ዝም ብለን በቃ ነው አውጥተን የምናስቀምጠው። ይሄው ይላችሁ እንደዚህ ቆንጆ ሆኖልናል። በመቀጠል ደግሞ ተልባውን ደግሞ እንፈጫዋለን ተልባውም እንደዛው በመሃሉ ቅባትነት ስላለው ስለሚይዝብን እሱንም ደግሞ እንደዛው በማንኪያ እየነካካል እየመለስን እየመለስን እንፈጨዋለን። ያው እዚህ ጋር እንደዚህ ፈጭቼዋለሁ። አሁን በመንፊያ አድርጌ ተልባውን ነፈዋለሁ። ያው እንደዚህ አድርጌ ነፍቼዋለው የሚቀረውንም እንደዛው ነፍቼ ደግሞ አንድ ላይ አስተካክለውና ይዤው ደግሞ መለሳለሁ። ይው እነሱ ፈእቻቸው አለው። እዚጋ ደግሞ አንድ ቲማቲም፣ እንዲሁም ቀይ ሽንኩርት፣ ቃሪያ፣ ነጭ ሽንኩርት፣ ሎሚ ይዤ መእቻለሁ። ቃሪያውን፣ ሽንኩርቱን በመጀመሪያ ደቀቅ አድርገን እንደዚህ እንከትፈዋለን። ይኸው እንደዚህ ደቀቅ አርጌ ከትፌ ያለው ይበቃኛል። ቀዩ ሽንኩርት ትንሽ መልሽ ልታለው። እዚህ ጋር ደግሞ ቲማቲም የመሃሉን ፍሬ አውጥቼ ፍሬውን አላስገባውም። ከላይ ያለው እንደረቁን ፓርት ብቻ እንጠቀመዋለን እንከትፈውና እንግዲህ ደቀቅ አርገን እዚህ ጋር እንደምንፈልገው ተለቅተለቅ ማድረግም ትችላላችሁ ከዚህ በላይ ከዛ ይኸው ከትፍ ያለው ቲማቲሙን። ከዛ ደግሞ ቃሪያውን ፍሬውን አውተን እሱንም ደግሞ እንደዛው ከትፈዋለን። እዚህ ጋር ለልጆችም ከፈለጋችሁ ቃሪያን ባትጨምሩበት ትችላላችሁ። ከዚህ ጋር ነጭ ሽንኩርት አለ። ነጭ ሽንኩርት ደግሞ እንደዚህ በዚህ ጋር ደግሞ በደንብ እንዲያለምልኝ ፍቅፍቅ አድርጌ እንደዚህ አንድ ሶስት ነጭ ሽንኩርት ነው ያመጣው። ትንንሿን ማለት ነው። እንዲሽታው እንዲሰማ በማለት ነው። ይሄው እንደዚህ አርቀዋለሁ። አሁን እዚህ ጋር ሳህን አምጥቻለሁ ወይም እንፈተፍትበት እሱ ላይ ሁሉንም ነገር እንደዚህ እናደርገውና ከዛ ግማሽ ሎሚ ጨመኩበት። ቲማቲም ስላለው እዚህ ጋር ሎሚ ብንጨምርበት ለቃናው ቆንጆ ነው የሚያደርግልን፣ ለቲማቲሙም እንዲሁም ደግሞ ለቃናውም ቆንጆ ነው የሚሆነው። ከዛ እዚህ ጋር እንግዲህ የውቀትኩትን እንዲሁም ደግሞ ምጥን ሽሮ ይዥ ያለው እዚህ ጋር እሱንም ጨምሬ ሁሉንም ቀላቅለን ነው ዛሬ በጣም ቆንጆ ፍትፍት የምንፈተፍተው። ሁለ ሁለት ማንኪያ እንደዚህ የሾርባ አደለም አነስ ያለ ነው። በእሱ እንደዚህ ጨምሬ ያለው ከሽሮ ከሰሊጡና ከተልባው ማለት ነው። ከዛ ጨው ጨመርኩኝና የተወሰነ ውሃ ጨመርኩበት። ከዛ በደንብ አድርገን እዚ ጋር እንለውሰዋለን እና እንዲሁም እዚው እንጀራ ይዤ መጥቻለው። በእንጀራችን አድርገን ብዙ ደረቅ እንዳይሆንባችሁ እንዲሁም ደግሞ ጣዕምም እንዲኖረው ደግሞ ቆንጆ አድርጋችሁ እዚ ጋር እንግዲህ መመጠን ነው። ወፈር ሲል ነው ወፈር ሲል እንትኑ የምንሰራውነ እንትኑ ይሄ ተልባው እንዲሁም ደግሞ ሰሊጡ እና ሽሮ አንድ ላይ ሆኖ ወፈር ሲል ጣዕሙ ቆንጆ ነው የሚሆነው። ከዛ እዚ ጋር ግን እንዳይደርቅብን ደግሞ እራስ ያለ በደንብ የሆነ ፍትፍት ነው። እንግዲህ የምንፈተፍተው እንደዚህ አይነት ፍትፍት ለጾማ ብቻ ሳይሆን ለሌላ ጊዜም እንደዚሁ አድርገን ደግሞ ብንፈተፍተው በጣም ጤናማ የሆነ ፍትፍት ነው። ትወዱታላችሁ። ጣዕሙ ልዩ ነው። አሁን ደግሞ በሰሃን ላይ አድርጌ አቀርበዋለሁ። እዚች ጋር ማቀርብባትን ሸክላ ሰሃን አጥቻለሁ። ከዛ እሷ ላይ አድርገን እናቀርባለን። ሽታው ራሱ ልዩ ነው። እንግዲህ እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ አመሰግናለሁ። ሁል ጊዜ ስለምታበረታቱኝ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ በእውነት ይሄንን ፍትፍት ሞክሮ ትወዱታላችሁ ለጾም አማራጭ ስለሚሆን ማለት ነው የሁላችሁ የሚያምር ቆንጆ ፍትፍት ፈትፍተናል በሚቀጥለው እንግዲህ በሌላ ስራ እንገናኛለን ስራይ ከተመቻችሁ ላይክ አርጋችሁ አበረታቱኝ ስለ ሁሉም አመሰግናለሁ ሰላም ሁኑልኝ ቻው